እና እዚህ ጋር ይገኛል። ይሄ ሀዲቱ ወደ አማርኛ ቀይርልሻል። ችግር የለውም። እዚ ጋር ሰዊ ሙስሊም አንድ መቶ ስልሳ ሁለት ላይ ይገኛል። ይህ የንብስላ ላ ዐለይሂ ወሰለም፣ ይህ ተአምራዊ ጉዞ ነው። ከመካ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰባቱ ሰማይ ድረስ ያረጉበት ጉዞቸው ነው፣ ከበላኩ ገብርኤል ጋር አሁን የምናየው የቱን ነው? መሲሁ ጋር የተገናኙበትን እና ስንተኛው ሰማይ ላይ እንዳለ ሁለተኛው ሰማይ ላይ እንዳለ ያልኩሽ ነው። እሱም በማስረጃ ሳይልሽ ነው እዚ ጋር ያውና ምን ይላሉ ነቢዩ መሐመድ ስለ ላ ስለም እኔም ሁለተኛው ሰማይ ላይ የድንግል የማርያም ልጅ ብሎ ቃል በቃል መሲሁን ዒሳን ብሎ ይናገራሉ። ስተፍተሐ ጅብሪል የሚለውን አሳየሽ።

ትርጉም ያሳይሻለሁኝ እኔ አረበኛ ልተርጉምልሽ ፍመ ዑሪጀ ቢና ኢለሰማይ ሳኒያ ነው። ከዚያም እኔንና መልአኩ ገብርኤልን ወደ ሁለተኛው ሰማይ እንዳርግ እንድናርግ ተደረግን አሉ። ከገብርኤል ጋር ነው ይህን ጉዞ እያስጎበኛ ይችላለሁ።

እኔ ሚዛኔ ከሁለት አክስትማማቾች ጋር ተገናኘሁኝ አሉ። ይቅርታ የአክስትማማች ልጆች ማለት ነው። እንግዲህ መሲሁና ዮሐንስ ተቀራራቢ ዘመድ እንደሆነ ታውቂያለሽ አይደለ? መሲሁና ዮሐንስ ተቀራራቢ ዘመድ ናቸው። አክስትማማች ልጆች ብለው ነው ሚሽባል ስለ ገለጽናቸው እዚያ ምን አሉ ዒሳ እብን መርየም የማርያምን ልጅ ዒሳን እና ወየሕያ እብን ዘከርያ የዘከርያስ ልጅ ዮሐንስን አገኘኋቸው አሉ። ሁለቱን እዚ አገናኛቸው። ፈራሕ ሐባቢ ለእኔም አቀባበል አደረጉልኝ። ወደዓውሊ ብልኸይር ለእኔም በመልካም ነገር እንድገጥመኝ ከጌታ ይዘን ጸሎትን አደረጉልኝ ይላል። እስኪ ወደ አማርኛ ትክክል ከቀየረው እንቀይረው። ያ ከዚያም ወደ ሁለተኛው ሰማይ ተወሰደን አሉ። ገብርኤልም በሩን እንዲከፈተልን ጠየቀ። አንተ ማነህ አሉት። እርሱም ጅብሪል። ከአንተ ጋር ያለው ማን ነው ተባለ። እርሱም ወደ እርሱ ከአንተ ጋር ያለው ማን ነው ተባለ። ያውና እዚህ ጋር መሐመድ የሚለውን አማርኛ አለፋያቸው። ጉግል በትክክል መሐመድ የሚል ቃል በቃል ታገኛለህ። እርሱም ወደ እርሱ ተልኳል ብሎ ጠየቀ። ከዚያ በኋላ አሁ ስለዚህም ተከፈተልን። በዚያም ው የአክስቴን ልጆች ብሎ ተረጎመ ጉግል እንግዲህ፣ የአክስትማማት ሁለት ልጆች ብለው ገለጹ። የማርያም ልጅ ዒሳንና የዘከርያስ ልጅ ዮሐንስን አየሁ። እሺ፣ እናዚህ በሁለተኛው ሰማይ ላይ የማርያም ልጅ ዒሳንና ልክ እንዲሁ ደግሞ ዮሐንስን የዘከርያስን ልጅ እንዳገኟቸው በሁለተኛው ሰማይ ላይ እንደሚገኝ ይገልጸዋል። እሺ፣ የነቢዩ መሐመድን ነቢዩ መሐመድ ስለ ላ ስለም እዚህ ሁለተኛው ይሄ እያደረጉ ነው። ይህ እስከ ሰባቱ ሰማይ ድረስ አድርገው ይሄ ሁሉ እስከ መጨረሻ እዚህ ጋር ይጓጫል። ኢሳ ሙስሊም አንድ መቶ ስልሳ ሁለት ላይ ይገኛል። ነቢዩ መሐመድ ስለ ላ ስለም እስከ ሰባቱ ሰማይ ድረስ እንዳደረጉ ይ ኢሳ ሙስሊም ነው የተላላቸዋ፣ ወይ ደግሞ ክርስቶስ ማለት ነው ሙስሊም ነበር እንዴት ሙስሊም እንደሆነ ለመስሉ ትንሽ ልታስረዳኝ? አሳሳ ችግር የለውም። የእርሱ ተማሪዎች ቀጥታ ቃል በቃል ሐዋርያቶች፣ እኛ ሙስሊሞች ነን ያሉበትን ቃል በቃል አሳዮች ነው። እሺ፣ ያሳየ ማለት ከመጽሐፍ ቅዱስም ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ብታሳየን ደስ ይለኛል። እንግዲህ መጽሐፍ ቅዱስ ላይ የነቢያቶችን ሃይማኖት ጠፍቷል፣ አታገኝም። አንድ እግዚአብሔር የትኛውን ቦታ ላይ አንድ ነቢይ ክርስቲያን ሆን ብሎም አላዘዘውም ወይንም ክርስቲያን ሆኖ መሆናናቸው ነቢያቶችም ክርስቲያን ሆኖሆነ እምነታቸው ምን እንደሆነ አይታወቅም። አንድ መጽሐፍ ቅዱስ ነቢይ እምነቱ እንዲህ ነው ተብሎ አማርኛ መጽሐፍ ቅዱስ ላይ የተቀመጠ የለም። የት ነው ከተባለ ክርስቲያን የሚለው ራሱ የሐዋርያ ስራ ምዕራፍ አስራ አንድ ቁጥር ሰላሳ ስድስት ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እንግዲህ አስቡ፣ ክርስቶስ ካረገ በኋላ የተሰየመ ስም እና ይሄ ነው በቁርአን ላይ ግን የነቢያቶች እምነት እንዳለ ተቀምጠዋል። የሆን ላቸውንም ላሳይሽ ይችላለ አብርሃም እምነቱ ምን እንደሆነ ያዕቆብ ምን እንደሆነ ሐዋርያቶች ምን እንደሆነ አሁን ላሳይሽ፣ ቃል በቃል ሐዋርያቶች ሙስሊሞች እንደሆኑ ራሳቸው፣ ሌላ ማንም አይደለም ራሳቸው የተናገሩበትን ላሳያቸው። እሺ ያው እና ሱረት ልማኢዳ አንድ መቶ አስራ አንድ ይታይሻል። እዚህ ጋር ምን ይላል ወደ ሐዋርያት ችግር የለው፣ ያው ወደ ሐዋርያትም ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ። አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። እኛ ሙስሊሞች መሆናችንን መስክር አሉ ይላል። አብርሃም ቃል በቃል ሙስሊም እንደሆነ ደግሞ አሳይሽ አብርሃም ሙስሊም ነበረ። ግን ሰባት እዚ ጋር ኢብራሂም ይሁዳዊ ወይም ክርስቲያንም አልነበርም ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። የአብርሃ ሙስሊም ዮሴፍ ሙስሊም እንደሆነ ላሳይሽቃል ወይ ራሳቸው የተናገሩበት ዮሴፍ ሙስሊም እንደሆነ ዮሴፍ የዮሴፍ ምዕራፍ የሚል አለ በቁርአን ላይ በራሱ ስም የተሰየመ እዚያ ጋር ምን እንደነበር ራሱ ይገልጻል። ያው ዮሴፍ ጌታዊ ሆይ ከንግስና በእርግጥ ሰጠኸኝ ከህልሞችን ፍች አስተማርከኝ የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻ የተዋለም ረዳት ይለ ሙስሊም ሆኜ ግደለኝ በመልካሞቹም አስጠጋኝ አለ ይናል። ያው ዮሴፍ ሙስሊም ሆኜ ግደለኝ ያለ ይናገራል። እና ይህ ነው ነብያቶች እንዲሁም የነብያት ተማሪዎች ሲሆኑ እና ሐዋርያት ሌሎችም ሙስሊሞች እንደሆኑ ቃል በቃል ተገልጿል። ደረስ ሮማን አንድ ጥያቄ ልጠይቅ። አንድ ሰው አሁን ሙስሊም ካልሆነ ጀነት አይገባም ማለት ነው? አዎ፣ አምላክ አላህ ስብሃነሁ ወተዓላ ሲናገር ብናለ አለዚነ አመኑ ቢአያቲና ወከሩ ሙስሊሚን እትኩሉ ልጀና ይላል። እነዚያ ሙስሊም የሆኑትን በገነት እጉላቸዋለሁ ብሎ ቃል በቃል ይናገራል። ነቢ ስለ ላ ሰለም አልጀነቱ ላ የትኩሉሃ ኢላ ነፍስ ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ።

በጣም ነው አመሰግነው። አንድ ሁለት ጥያቄ አሉ አጠር ያሉ ማለት ነው። አውቀኛላ እንትን ነበረ